የሟች ቀነኒ አዱኛ እናት ስለ ልጃቸው ፍትህ ለኢትዮጵያ ሕዝብ ጥሪ አቀረቡ። መአዛ መሀመድ በብርቱካን ጉዳይ ዝምቷን ሰበረች። ለመንግስትም አስገራሚ ንግግር ተናገረች። የፍቅር ጥያቄን አልተቀበለችም በሚል በስለ ሰውነቷን ወቅቶ ገድሎ ስለተሰወረው ሰው ፖሊስ መረጃ አውጥቷል። ድምፃዊት ቬሮኒካ አዳነ በሟች ቀነኒ አዱኛ በተመለከተ የቁጭት ንግግር በድረገጿ አስነበባናለች። ሰላም ጤና ይስጥልን የቻናላችን ቤተሰቦች አ ራችን ስትቆዩ ዝርዝሩን እንቃኛችኋለን። ሀሳብ አስተያየታችሁን በኮሜንት አሳውቁን። ቪዲዮ ላይክ በማድረግ እንጀምር። ወደ መረጃው መአዛ መሀመድ በብርቱካን ጉዳይ የተናገረችው መልእክት እስቲ እንየው። በብርቱካን አንደበት የተነገረው ታሪክ የብዙ ኢትዮጵያውያን ሐዘን የቀሰቀሰ በውስጣቸው ያለውን ቁጭት በደል መጠቃትና መገፋት ያስታወሰ የሴቶች እህቶቻችን ቁስል እንደገና እየቀሰቀሰ ነው። እኔና ጋዜጠኛ ተስፋዬ ወልደስላሴም ታሪኳን እንደሰማን እየተሰማን አሁንም ድረስ የሚሰማን ከዚህ ጥልቅ ከሆነ ሀዘን የተለየ አይደለም። በአብይ አህመድ አገዛዝ ቁጥጥር ስር በሚገኙ ሚዲያዎች ከአገዛዙ ፍርፋሪ በሚጣልላቸው ቀድሞውንም የአንድም ኢትዮጵያዊ በተለይም የአማራ ሴቶች ቁስል ለማይሰማቸውና ሁሌም በሚሰፈርላቸው ቀልብ ልክ በሚጮው አፎች የተነገረው ደግሞ እጅግ አደናጋሪና አወናባጅ ነው። የአብይ አህመድ አገዛዝ መርህ ውሸትና ማይነገር መሆኑን ለኢትዮጵያዊ ሕዝብ ለማሳወቅ እኛ መጻፍ ወይም መናገር አያስፈልገንም። ዜጎችን መጠበቅ ሲገባው ለፖለቲካ ትርፍ ማግኛ እንዲውሉ ለማድረግ በአሰቃቂ ሁኔታ እንዲጠቁ ካደረገ በኋላ የደረሰባቸው በደል እንዳይጋለጥ፣ እንዲሁም ከበደላቸው ለማትረፍ የሚሄድበት ርቀት ከዚህ ቀድሞ በብዙ ሚሊዮኖች ጉዳይ የታየ ሀቅ በመሆኑ ይህንን ጠንቅቆ ለሚያውቀው ለኢትዮጵያ ህዝብ ለማስረዳት ጊዜ አናባክንም። በቆርጦ መቀጠል ድምፅ የማዘዋወር ሴራውም የአብይ አገዛዝ ስልጣን ላይ ከወጣ ጊዜ ጀምሮ ገመናቸው ተገልጦ በደፋሪዎች ክብራቸው የተገፈፈ፣ የተዋረዱ፣ የተደፈሩ በአሰቃቂ ዘግናኝ ሁኔታ የተገደሉ ከመኖሪያቸው ተፈናቅለው ሜዳ ላይ የተጣሉ የተገፉ የተዋረዱና የመኖር ህልውናቸው በተገፈፉ ሴቶች ቁስል ላይ አፍይዘዋል። የወንጀል አጫፋሪዎቹም አብረው አፍይዘዋል። በዚህ ጉዳይ ያነባችሁ፣ ያዘናችሁና ያለቀሳችሁ ውድ የአማራ ልጆች እኔና ተስፋዬ ወልደስላሴ የምናውቀው እውነት እና እኛ ከምናውቀው እውነት ጀርባ የተሸረበው ሴራ ምን እንደሆነ በሚገባ ሳንረዳ እጃችን ላይ የሚገኙ መረጃዎችን ይዘን አደባባይ መውጣቱ ማንን እንደሚጠቅምና ማንን እንደሚጎዳን በሚገባ ሳንረዳ እራሳችንን ለመከላከል ስንል ብቻ አደባባይ መውጣት አሁን ተመራጭ ሆኖ አላገኘ ነው። ሁሌም ቢሆን ከራሳችን ይልቅ የሚያሳስበን ብዙ ዋጋ የከፈልንበት የአማራ ትግልና የህዝባችን ቁስልና ጉዳት ነው። ከዚህ ቀድሞም አሁንም ወደፊትም የህዝባችን ጉዳይ ያሳስበናል። ልክ እንደኛ ሁሉ ይህ የሚያስጨንቃችሁ ብዙዎቻችሁ አገዛዙ እየሰራ ካለው ድራማ ጀርባ ያለው እውነታ ምን እንደሆነ ለማወቅ ያላችሁን ፍላጎት አሳይታችሁናል። በእኛ በኩል እጃችን ላይ ያለው መረጃ በአግባቡ ሰንደን ጉዳዩን አጣርተንና መርምረን ስንጨርስ ይፋ እናደርጋለን። ለአሁን ግን ይህን መረዋለሁ በሚለው ዜጎች ስቃይ ለሚቆምር ኢትዮጵያ በታሪኳ አይተው ለማታውቀው ጨካኝ መሪ አጫፈሪዎቿ መቀለጃ እንዲሆን እናውለው ታሪክ የለም። እውነት ተሸፍና አትቀርም። የተሰቃዩት እህቶቻችን ታሪክ ቀን ሲደርስ በፍትህ አደባባይ ይወጣሉ። በዳዮቻቸውና ተባባሪዎቻቸው ሚጃቸውን ያገኛሉ። በተረፈ የአገዛዙን የቅጥፈት ታሪክ እያወቃችሁ እኛን የጉዳዩ ባለቤት በማድረግ ለአጫችሁን የምታዝረበርቡ ሰዎች ጉዳዩ የደሞዝና የቅናት መሆኑን ስለምንረዳ ይቅር ብያቸዋለሁ የሆኖ ስትል መአዛ መሀመድ በድረገጹ አስነብባናለች። ድምፃዊት ቬሮኒካ አዳነ በሟች ቀነኔ አዱኛ ላይ የሚከተለውን ሀሳብ አስፍራለች። የሆነን ሰው ባውቀው ኖሮ ብላችሁ ተመኝታችሁ ታውቃላችሁ? ቀነኔን ባወኳት ኖሮ በማለት ሀሳቧን የጀመረ ያማረቹ ቬሮኒካ ክለብ በምትሰራበት ወቅትና በኮንሰርት ላይ እንደተገናኙ ትገልጻለች። ለኮንሰርቱ ሁለት ጊዜ አግኝቻት አውቃለሁ። ባክስቴጅ ስለነበረን ኖርማል ሰላምታ አይቀርም። የሆነ ጊዜ ግን ከመቀመጫ የተነስቼ አቀፍኳትና በጣም እንደምታምር ነግሪያት ወደ ስቴጅ ሄድኩኝ። የዛለት ምናለ ባወራት ስትል የቁጭት ንግግር ተናግራለች። ይህ ጥያቄ ሰሞኑን የሚለቀቁት ፎቶዎችን ባየው ቁጥር ይመጣብኛል። አሁን እንዲህ ማለቴ ምንም ጥቅም የለውም። ቀነኒ ምክንያት እየታመምን ነው በጣም ስትል ሀሳቧን አስፍራለች። የቀነኒ አዱኛ እናት ለኢትዮጵያ ሕዝብ ያቀረበችው ጥሪ በሀገር ውስጥ በውጭ የምትገኙ ኢትዮጵያውያን እውነቱ እስኪወጣ ድረስ ከጎናችን እንድትቆሙ እንድታግዙን ስል እጠይቃለሁ ለኢትዮጵያ ሕዝብ ብላለች። ከአንተ ጋር በፍቅር ግንኙነት መቀጠል አልፈልግም ብላኛለች በሚል ምክንያት በአንዲት ግለሰብ ላይ የግድያ ወንጀል የፈጸመው የእድሜ ልክ ጽኑ ስርዓት ቅጣት የተላለፈበት ተከሳሽ በቁጥጥር ስር ዋለ። ተከሳሹ ጌታቸው አለም ፀሐይ ይባላል። የወንጀል ድርጊቱን የፈጸመው ጥር 2 ቀን 2011 ዓ.ም ከቀኑ አምስት ሰዓት ገደማ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ ሁለት ልዩ ቦታው ሳባ ህንፃ ላይ ነው። ከአዲስ አበባ ፖሊስ ወንጀል ምርመራ ተገኘው መረጃ እንደሚያመላክተው ተከሳሹ በህንፃው ስድስተኛ ፎቅ ወደሚገኘው የክፍለ ከተማው የፋይናንስና የኢኮኖሚ ልማት ጽህፈት ቤት ቢሮ ውስጥ በመግባት የፍቅር ጓደኛዬ ናት በሚላት መዓዛ ካሳ በተባለች ግለሰብ ላይ የግድያ ወንጀል ፈጽመዋል። አልፈልግም ብላኛለች በሚል ምክንያት በመካከላቸው በተፈጠረ አለመግባባት ግለሰቧን በቢሮዋ ውስጥ እያሯሯጠ የተለያየ የሰውነት ክፍሏን በስለት በመውጋት ህይወቷ እንዲያልፍ ያደረገው ተከሳሹ በፖሊስ ቁጥጥር ስር ውሎ በሰውና በሰነድ ማስረጃ የምርመራ መዝገብ ተደራጅቶበታል። ጌታቸው ዓለም ፀሐይ በፖሊስ የተጠርጣሪዎች ማረፊያ ቤት ከነበረበት ወቅት በህመም ምክንያት ወደ ሕክምና ተቋም ለመሄድ የካቲት 19 ቀን 2011 ዓም ጥያቄ አቅርቦ ወደ ሆስፒታል ከተወሰደ በኋላ ከሕክምና ቦታ እንደተሰወረና በአቃቤ ህግ ክስ የተመስርቶበት ጉዳዩ በሌለበት ለፍርድ ቤት ሲታይ እንደቆየ የምርመራ መዝገቡ ያስረዳል። በሰውና በሰነድ ማስረጃ ተደራጅቶ የቀረበለትን የክስ መዝገብ ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት በነሐሴ 3 ቀን 2014 ዓ ም ውሎ ጌታቸው አለምጻይ በሌ የሌለበት በእድሜ ልክ ጽኑ ስርዓት እንዲቀጣ እና ከህዝባዊ መብቶቹ ለዘውትር እንዲሻር ውሳኔ አስተላልፎበታል። የፍርድ ቤቱን የቅጣት ውሳኔ ተፈጻሚ ለማድረግ የአዲስ አበባ ፖሊስ የክትትልና ኦፕሬሽን ክፍል ፍርደኛውን በቁጥጥር ስር ለማዋል ቀንና ሌሊት ያልተቋረጠ ክትትል ሲያደርግ ቆይቶ መጋቢት 21 ቀን 2017 ዓ.ም ሆለታ ከተማ ውስጥ ከተደበቀበት ስፍራ ወንጀሉ ከተፈጸመ ከስድስት ዓመት በኋላ በድጋሚ ሊያዝ ችሏል። ማንም ሰው ወንጀል ፈጽሞ ለጊዜው ቢሰወርም ከሕግ ተጠያቂነት ማምለጥ እንደማይችል ማሳያ ሊሆን የሚችሉ ሌሎችም የወንጀል ጉዳዮች መኖራቸውን የጠቀሰው የአዲስ አበባ ፖሊስ ከሕግ ማምለጥ የሚደረጉ ሙከራዎች ከፖሊስ ክትትል ውጪ እንደማይሆኑ በመገንዘብ ህብረተሰቡ ለፖሊስ እያደረገ የሚገኘውን ትብብር አጠናክሮ እንዲቀጥልና ሌሎች ወንጀል ፈጻሚዎች ከመሰል ድርጊት እንዲታቀቡ መልእክቱን አስተላልፏል። የተወደዳችሁ የቻናላችን ቤተሰቦች ለዛሬ ያሰባሰብንላችሁ መረጃ እነዚህ ነበሩ። በሌላ መረጃ እስከምንገናኝ ቸር ቆየን።